አባቱ ላይ ጥቃት ደረሰ። ምን አይነት ጥቃት? እጅግ አሳዛኝና ነውረኛ የሆነ ጥቃት ደርሶባቸዋል። ምንድን ነው ይሄን ያክል በዚህ ደረጃ አባት ላይ ምንድን ነው ሁሉም ልክና አግባብ አለው? እንዴት ነው በዚህ ደረጃ አባትን ያክል ነገር፣ ምንስ ቢሆን ምንም ጥፋተኛ ቢሆኑም ወይም ደግሞ እስተት ቢሰሩም በዚህ ደረጃ አባት ላይ ጥቃት ለምን ይደርሳል? በፍጹም በሕይወቴ የማልደግፈው ነገር ቢሆን እንደዚህ አለ ነውር ነው። ለማንኛውም አብረንስማ እንስማውስኪ እመቤቴ ቤዛ አይደለችም ብሎ የለፈለፉበትን አፎትን እንዲነበር መቁረጥ እመብርሃን ምላሶትን ትቁረጠው። ጥንብ የ በሰበሱ ጳጳስ ቅማላም የዘንድሮ ጳጳሶች እንደዚህ ሾር አድርጓቸኋል። ይሄኔ ሴት እየወቀራችሁ እያደራችሁ ነው። እርሶ የቆሎት ቁሌታም ኤኔ ስንት ውሽም አሉት? ጥንብ አታም ጳጳስ፣ እንደዚ አይነት ጳጳስ አይቻላል? ጥንብ አታም ሁና እዛ ተሸጓገሩ እከካ ማናቃችሁም እንዴ ልክ ልክ ሆርትን ነው የምነግሮት። ጥንብና ጥንብ እኛ የምናመልከው እግዚአብሔር ነው። እኔ ጳጳስ ተከትጅ አላቅም። ካልተከበራችሁ ልክ ልካችሁ ነው የምነግራችሁ። ከራሴ ነው የምጀምረው። እርሶ ጥንብ ጳጳስ ይሰሙኛል። አርፈው ካልተቀመጡ እኔ ነይ የምረግጦት ምንም አባቶት ስለማያመጡ እካካሜ ከካም ቅሌታም ቅሌታም ልጅ እኔ መሰማው ሲያም እንደነበረ ቅሌታም፣ እካካም ሂዱና እዛ የሚስማማዎት ጴንጤ ቤት ግቡ። መብራን ካልተስማማቾች ወጥተው ግቡ። ሲረግጧት ሲንቋት የሚውሉት ጋር ተቀላቀሉ። ምን አባቶት እናርጉት ተከበሩ አይከበሩም። ቅሌታ ምን አባቶት ነው የሚቀሉት? ክብሮትን ይዘው አይቀመጡም። ንፍጣም ስትከበሩ ካልተከበራችሁ አውጥቼ ነው ምዘረጥጥ። ምንም አባት ታመጣ ሚካኤል የረገጠው ሴጣን የመሰለ ጳጳስ ኬት አባታቸውን ያመጡት ሲጀመሩ ጳጳስ አድርጎ የተባለውን አድርገው አልመጡም። ሰምቻለሁ። ቅሌታም አሁንማ ሁሉ ነገር በጉቦ ነው። እያንዳንዱ ጳጳስ ኬት አባቱ ጀምሮ እንደመጣ መፈተሽ አለበት። ኦርቶዶክስ ቤት ኬት አባታችሁ ተለቃማችሁ እንደምትመጡ ራሱ ግራን ይገባል። ጭራሽ በጳጳስ ደረጃ ቅሌት እ ሰርጋችሁ ገብታችሁ ጳጳስናችሁ ስናከብራችሁ ጭራችሁ በጳጳስ ደረጃ የጀመራችሁ ልክስክስ የተልከሰከሳችሁ እኔ ልክ ልካችሁን፣ አረ እንዴ፣ የምነግራችሁ ልክ ልካችሁን። ጢንዚ ዛርፎ ካልተነሱ አቡነ ገብርኤል የሚባሉ ከኦርቶዶክስ ላይ ካልተነሱ እመብርሃን ምስክሬ ነው። አለቁት አርፎ ይቀመጡ። ቅሌታም ጳጳስ ምን አባቶ ትፈልገው ነው የሚቀብጡት? እመቤታችን ቤዛዊት አደለም፣ ቤዛ ናት ቤዛ ለኛ ለወርቶ ዓለም መቤታችን አማላጅነት ዓለም አትድንም። ወደዱም ጠሉ፣ ሂዱ፣ ወደ ጴንጤ ሂዱ፣ እዛ ተወተፉ። አንፈልግም። እኛ ጳጳስ መቻጣል ዲቃውንት መቻጣን ጥግ ድረስ እዚህ ነው ያለን። ሂዱ፣ እዛ ተቀላቀሉ። አመዳም ሚካኤል የረገጠው ሴጣን፣ የመሰሉ አንድ እንኳን ጳጳስ ሆነው ወዝ እንኳን የሎትም። ጳጳሶች እኮ ትክክለኛ ጳጳሶች ምንም ነገር ሳይቀቡ በውሃ ታጥበው የፊታቸውንትን እንደ መብራት ያበራል። የእመቤታችን ክብር ያላቸው ስናያቸው ገና፣ እርሶ ራሶ የደረቁ ፊቶት እንኳ ምንም ነገር አያሳይም፣ የደረቁ ጳጳስ። እመቤታችን ልቀቋት፣ አይናችን ናት ለእኛ ለኦርቶዶክስ ቤዛችን ናት። ምንም አባቶት ሳያመጡ። ቆይ እኔ የምለው ይቺ ሴት ግን ምንድን ነው እምነትሽ? እምነቷ ምንድን ነው? ኦርቶዶክስ ወይስ ሌላ የጥላቻ መንፈስ? በዚህ ደረጃ አባቶችን መናገር ማለት ምን ማለት ነው? ይህ ሰው ይህ አባት መልአክ አይደሉም፣ ሰው ናቸው። ደግሞ በሰው ሰውኛ ብዙ ስህተት ያጋጥም ይችላል። ነገር ግን በዚህ ደረጃ ልክ እንደ ተራ ሰው ምንም እንደማይጠቅም እንደ ትንሽ ሰው አይደለ ገና እንደ ትንሽ ሰው አይነት አድርጋ በዚህ ደረጃ አባትን ማቅለል ማለት ምን ማለት ነው? እኔ በዚህ በኩል አልስማማም። በፍጹም ነውር ነው የተሰራው። አባቶችን በዚህ ደረጃ አቅልሎ መናገር መከራከር እያለ መወያየት እያለ፣ በአግባቡና በስርዓቱ አባቶችን መተቸት እያለ ይሄ በወረደ በዱርዬ ቋንቋ በማይጠቅም ኦርቶዶክስነታችን ዝቅ በሚያደርግ ደረጃ ለምንድን ነው አባት እንደዚህ መስደብ? አዎ ችግር አለ፣ ስተት አለ። ይሄ ምንም ጥርጥር የለውም። ደግሞ ጳጳሱ ይቅርታ ብለዋል። እሱን እንግዲህ ያው ከልባቸው ይሁን ከአንገታቸው፣ እሱን የሚያውቀው እግዚአብሔር ብቻ ነው። ግን የፈለገ ጥፋት ቢኖርም በዚህ ደረጃ ግን መስደብ፣ ማዋረድ በፍጹም በፍጹም ነውር ነው። በፍጹም በዚህ ደረጃ በቀለለ ቋንቋ ከማንኛውም ከየትኛውም ኦርቶዶክሳዊ ልጅ የማይጠበቅ በወረደ ቋንቋ ይህን አባት መሳደብ በፍጹም ነውሩ። ምክንያቱም በዚህ አይደለም አባቶችን መተቸትና ወይም ደግሞ አባቶችን መጠየቅ የሚቻለው እንደዚህ በወረደ ከማንም ጋጠወጥ ጋር የምታወሪበትን ቋንቋ ከማን ሩ ጋር የምትነጋገሪውን ቋንቋ እንዴት ለአባት ምንም ቢሆን እኮ ይህ አባት ጳጳስ ናቸው። ምንም ቢሆን እኮ መስቀሉን ክህነቱን ይዘዋል። በፍጹም እንደዚህ ያለ የወረደ ቋንቋ ለአባቶች አይነገርም፣ አይገባም። ጥቃት ማለት እንግዲህ ይህ ነው ወገኖች፣ እያያችሁ በጣም ያሳዝናል። ችግሩ እንዳለ ሆኖ ግን እንደዚህ በጣም በማይረባ ቋንቋ በፍጹም በሚያሳፍር ደረጃ እንኳንም ኦርቶዶክስ አልሆንኩኝ በሚል በሚያስብል አይነት ቋንቋ ጳጳስ የተባለ ሰው እንደዚህ መናገር እኔ በግሌ በጣም ነውር። የራሱ የሆነ እኮ ቋንቋ አለ እኮ መተቸትም ካስፈለገ መጠየቅም ካስፈለገ የራሱ የሆነ ልዩ ልዩ አማርኛዎች አለ፣ ልዩ ልዩ ቋንቋዎች አሉ። በሱ ልክ ነው እኛ መጠየቅ ያለብህ። እንደ አለ እኮ ብዙ አይነት አነጋገር ብዙ አይነት አባቶችን መተቸት ካስፈለገ የምንተችበት ብዙ አይነት መንገዶች አሉ። ግን እንደዚህ በማይረባ በወረደ ቋንቋ እጅግ በሚያሳፍር ለጆሮ በሚሰቀጥት ሁኔታ ሲጀመር ይሄ ቃል ይህ ኃይለ ቃል ከ18 ዓመት በታች ላሉ ሕጻናት እንኳን የማይነገር የማይሰማ የሚከለከል ቋንቋ ነው። እንዴት ደፍረሽ ይህን ቃል ትናገሪያለሽ? እንዲህ ኦርቶዶክስ ሆነሽ ድንግል ማርያምን ወዳት ለው ድንግል ማርያም ዝቅ ብላብኛለች፣ ድንግል ማርያምን አዋርዶብኛል ብሎ የሚያስብ ሰው እንዴት ነው በዚህ ደረጃ በወረደ ቋንቋ፣ በማይጠቅም ንግግር አባቶችን መናገር የሚቻለው? ይሄ ክርስትና ነው ወይ? በፍጹም! ይሄ ክርስትና አይደለም። ይሄ የተዋህዶ ቋንቋ አይደለም። ተዋህዶ የተዋህዶ ልጆች የራሳችን የሆነ የምንገልጥበት አማርኛና ቋንቋ ለዛ አለ። በዛ ልክ መግለጥ ነው። ይሄ ዝም ብሎ የቲክቶክ መንደር ስድብ፣ በጣም ጭንቅልቅ ያለ ከምንም የማይገባ ቋንቋ፣ በዚህ ልክ እንዴት ነው በእርግጥ አንዳንዴ። ያው ዘመን ሲያረጅ ጃርት ያፈራል ሆነና ከሁሉም አቅጣጫ ያው ችግሩ መጣ። ችግሩ እንግዲህ እየታየ ነው። ግልጥ ባለ አስቸጋሪ ንግግር ጳጳሱ መጡ። እንግሊሳችናቸው እንግዲህ በሩን የከፈቱት። ያሳዝናል፣ ያሳፍራል። እኔ እንደዚህ ያለ የወረደ ቋንቋ ጳጳሱ ላይ በመድረሱና ጳጳሱ ላይ በመዝመቱ እንዲህ አይነት ቋንቋ እጅግ ያሳፍራል። አዝኛለሁ። በሆነ ጉዳይ ሁላችንም አዝነናል፣ ተክዘናል። ያላለቀሰ የተዋሕዶ ልጅ የለም። ያልተከዘ ያላዘነ ኢትዮጵያዊ ኦርቶዶክስ የለም። ግን በአንቺ ልክ ግን እንደዚህ አድርጎ የሰደባቸው ሰው የለም። በአንቺ ልክ ግን እንዲህ አድርጎ ዝቅ ያደረጋቸው ሰው የለም። ደግሞ ጳጳሳትም አይባልም። ምክንያቱም በጳጳሳት ደረጃ በጣም ንጹሕና ምርጥ ምርጥ መካሪ አባቶች አሉ እምንኮራባቸው እምንታመንባቸው እስከ ህቅታ ድረስ አንገታቸውን የሚሰጡ ድንቅ ድንቅና ልዩ ልዩ ጳጳሳት አሉ። በጭፍኑ ጳጳሳት እየተባለ በፍጹም መነገር የለበትም። እንደውም ለአባቶች ክብር መስጠት ያስፈልጋል። ግን ደግሞ ይሄ ሲባል አባቶች ጥፋት ከተገኘ ጥፋት ከተሰራ፣ ያን ደግሞ በአጋው በሚመጥነው ቋንቋ ነው መናገርና መጠየቅ ያለብን እንጂ እንደዚህ በሚያዋርድና ዝቅ በሚያደርግ ንግግር አይደለም። ስለዚህ ይሄ ነገር እንዳይደገም መሆንም የለበትም በፍጹም። ሌሎቻችሁም ቢሆን እንደዚህ ያለውን የወረደ አማርኛ በፍጹም መጠቀም የለባችሁም። ኦርቶዶክሳዊ ማስተዋል ያስፈልጋል። ነገር እንደሆነ ከውሉ አይዘል፣ ነገር ሁሉ ለበጎ ነው። ሁሉም ነገር በአግባቡና መስመር ጠብቆ ይሄዳል። ከዛ ውጭ ግን እንደዚህ ያለ ጭምልቅልቅ ያለ ንግግር የወረዳ አታካራ ውስጥ መግባት እጅግ ነውርም ኃጢአትም ነው። በዚህ ደግሞ ምንም ጽድቅ አይገኝም እንደውም ኃጢአትን ነው የሰራሽው ጳጳሱን ገዝተትኩ ብለሽ ይልቁን አንቺ ሌላ ኃጢአት ሌላ ገሃነም ውስጥ ነው የገባሽው እና ስርዓት ሊኖረን ይገባል ምክንያቱም እኛ ኦርቶዶክሳውያን ነን ኦርቶዶክሳውያን ደግሞ ስርዓትና አግባብ ባለው መልኩ መከራከልና ማስረዳት መመለስ መጠየቅ ነው የሚገባል